ጳውሎስ አይሞትም። እኔ ግን በቃ ፓርት ሰበን ላይ ያለው የሚላት አሳሳቅ ለሁሉም ሰው ነው የማውራው። በጣም አስገርሞኛል። ትንሽ ይሄ ራሱ ሲን በጣም ነው የሚያምረው። አጓጓነኛል በጣም ማስተርፒሱ ፓርት ሰባት ነው እስካሁን። ግን አንዳንድ እ ለምሳሌ ያ ቁልፍ እጅ ላይ ፓርት ኤይት ላይ የያዝከው ፓርት ኤይት ላይ ነው የያዝከው ቁልፍ፣ ያ መረጃው የሚገኝበት ቁልፍ ነው ብዬሽ አሰብኩኝ። ከዛን ደግሞ ስትጠቀሙ በቃ ይሄ ቁልፍ ምንድን ነው? መረጃውን የያዘው ቁልፍ ነው ወይ? አያ እኔ በጣም ነው ማየ አዎ፣ መረጃ የያዘው ቁልፍ ነው። ጋይስ ኮፕሊንግ ሰው ምን እንደሚል ንገረኝ። ከቹቻ ጋር ሲሆን አፉ የሚፈታው እዛ ሲጠየቅ አልተመለሰም። እኔ ኢንተርቪው አደርገዋለሁ። በመጀመሪያ ጳውሎስ እንኳን ወደ ትፍነንሾ በሰላም መጣ። አመሰግናለሁ። ሪከርድ አርሽ ካላችሁ ሪከርድ አርጉ። ቀልድ አይደለም። በመጀመሪያ ጳውሎስ ይህንን ፊልም ለመስራት ምን አነሳሳው? አራት አባባ ጋይ አራት አባባ። እሺ ልንገርሽ እና ይህን ፊልም ለመስራት ምን አነሳሳው? ጋይ አራት አባባ ሙሉት። አንድ ቀን ምን መሰለሽ፣ የሆነ ቪዲዮ ሰራን ቶሚ ቴንኪው ሰራንና ሰርተን ከዛም ፖስት አደረገን እና ያ ቪዲዮ ሰማንያ ሺ ታይተለ ታይ። ከዛም እኛ ለምን ፊልም ከዙ ቀጥለን ለምን ፊልም አንጀምር እስከ መጨረሻ እስከ መጨረሻ ለምን አንደም አልኩ። እንዴ አሪፍ ስራ ነው፣ አሪፍ ስራ ነው። በዚህ አጋጣሚ ልንተዋወቅም እንችላለን ከማንም ጋር አልኩት። ከዛም በቃ የዛን ቀን ጀምሮ በቃ መላት ከጫካው ስትመጣ አለቀ። ከዛም እቤት ስትከባ ዛተችኝ። ከዛ ጀምሮ በቃ ሀሳቦች አንቺ ተደብቀሽ የሆነ ምስጢር ዘሽ እሷ ስትወጣ ደግሞ ይህንን እኔ አውቃለሁ ምናምን አሉ። ከዛም ሁሉም ነገር ከዛም በጥሩ አልተካክለን ስነድ በቃ እኔ አላሰብኩም። ቹቻ እንደ ሰው ሁሉ ይወዳል ብዬ አላሰብኩም በጣም እኔ ጳውሎስን ሲያዳው ድራማ ብቻ የሰራችሁ አሁን ኢንተርቪው ላረገ የፈለግኩት ይሄን ድራማ ብቻ የሰራችሁ ይመስላል። በፊት እናንተ ሊፕሲንግ ትሰሩ ነበረ። እንደውም በጣም ባራ እኔ የሌላ ሰው ሆነ ማየት አልችልም የሚለው የሰራችሁት እንደሱ ነገር አሁ ፊልም ፊልም ማለቴ የእናንተንም እኮ አንድ ሰርተናል የማን እንደሆነ የእነ ፊዮሪን አንደ ሰር የእነ ፊዮሪን አው ዋው ሜንሽን አድርገኛ ይችላል አንድ ሚሊዮን ምናምን ታይቷልና እሱንም አይተን አይተናል እና እሱንም ሰራን ከዛም አሁን መጠይቅ የምፈልገው ነገር አሁን ሀሳቡ ማን ነው እየጻፈ ያለው ሀሳቡን እኔ ነኝ የምጥፎ እንዴ ቀርጻችሁስ ሁ ቪዲዮን እየቀረጻችሁ ያለ ሰው እኔ ነኝ እኔ እሷ ሜላት ብቻውን ስትሆን እኔ እነሱ ብቻውን ሲሆኑ እኔ ማለት እኔ ስገባ እነሱ ይቀርጹኛል እና ሜላትም ትቀርጸኛለች እሺ በጣም ጥሩ እሱ በጣም ማነው ኢዲት የሚያደረግል ቪዲዮን ድምጾቹን ምናምን እኔ እኔ ጳውሎስ ደመቀ ነኝ ማድረገው በጣም ጎበዝ ጳውሎ። አሁን በጣም ሐሳቡ ጥሩ ነው። ያ እንትን እያላችሁ ነው። አሁን ከዚህ በኋላ ምንድን ነው የመስራት ሐሳብ ያላችሁ ምንድን ነው አሁን? ይሄ ፊልም ካለቀ አለቀ፣ ሌላ እንቀጥላለን። ሌላ አይነት ኮንታክት አድርገን እንመጣለን። እንደዛ በጣም ጥሩ ሌላ ጌም ስንጀምር የምጠይቅ ጥያቄዎች አሉ። አሁን ጌሜን አቋርጥ እንዳታሸንፈኝ። በስምምነት ነው እኔና ጳውሎ የምንጫወተው። እሱ አምስት ከገባው ይቀበላሉ፣ ካለበለዚያ አልቀበልም። እሺ ምን ልጠይቅላችሁ? እኔ ጳውሎስ፣ ይኸውልህ፣ አንደኛ ትንሽ የደበረኝ ነገር፣ ሰዓት እየጠበቅ አይደለም በሰዓቱ መልቀቅ አለብህ። በጉጉት አለቀ

ሁሉ የኢትዮጵያ ለኢትዮጵያ ነው። የወደደ ተቀበለ ሁሉም ሰው ቪዲዮ ሰርቶልሃል። ገባህ? አሁን ደግሞ በምታገኘው አጋጣሚ ፕሮሞሽንን ፕሮሞሽኖችን መስራት፣ ቪዲዮ ቶሎ ቶሎ መልቀቅ አለብህ። አሁን 200 ምናምን ሺ ፎሎወርስ ገብታል። በቅርቡ 500 ሺ ምናምን መግባት አለብህ። ያ ሐምሳ ይገናሉ። እንደዛ እኔ አደረኩለት። የለቀቀ ገን አሁን ሁሉም ሰው ከአምስት በኋላ ነው ያየው። እኔ ከአንድ እስከ ዘጠኝ እስከ 10 ነው ያየሁት

አሁን ጠዋት ነው። ከሰዓት ነው። ጠዋት አካባቢ አስገባታለሁ። ጋዝ ዘጠኝ አበባ። ዘጠኝ አበባ ሰው አድናቆቱን መግለጽ አለበት ለእሷ። ዘጠኝ አበባ ጋይስ፣ ኮፕሊንግ ያደረጋችሁማ በጣም ይወዳታል ደግሞ እሷን። ዘጠኝ አበባ ጋይስ፣ አንድ ነገር ልንገራችሁ እናንተ ጳውሎስን ሳታውቁት፣ ማንም ሰው ሳያውቀን እኔና ጳውሎ አንድ ላይ ጌም የምንጫወት ሰው ነበርን። እንድታውቁት ብዬ ነው ጋይስ ዘጠኝ አበባ ዘጠኝ ሰው ዘጠኝ ሰው ጋይስ፣ ዘጠኝ ሰው ጋይስ፣ አሁን ምን ጋራችሁ? ምንድን ነው የምታግዙኝ? ዘጠኝ አበባ ዘጠኝ አበባ ስልክ፣ ጥሩ ስልክ እንዲገዛና ጥሩ ነገር እንዳደረግ ነው። ልክ አይደል? እንደው ቹቻዬ ስልክ ቤት ፕሮሞሽንማ፣ ጠይቃ ወይ አንተ ጠይቅ ወይ ደግሞ እና ጋይስ በቻላችሁት ጌብት ምናምን የምትረዱት ካላችሁ እርዱኝ። እና በደህና ነገር እንድሰራ ኖ በጥራት ምናምን ብሰራ በጣም ያበደ ነው። እኛ በጣም ተቸግረናል ጋይስ። እዛ ጋይስ አልፊ ካሜራ ይደምዝዛል ጋይስ። እዛ ጋይስ አልፊ ይደምዝዛል። እና እንዴት አርገን እንስራ ጋይስ? ሊል ማይክዬ ወንድም እንዴና ጋይስ ለዛ ነው ዛጋ ሰልፍ ይደመዝዛል። እዚህ ጋር ሰልፍ ይደመዝዛል። በዚሁ እኮ እኛ ዘርተን ብዙ ቢው ምናምን ያገኘ ነው ጋይ